ደውሉልኝ ነበር። አብሪኮ ምን ይቅርታ፣ ለካ የአንቺ ቤተሰቦች እንደዚህ ናቸው። በጣም ይቅርታ የምረኝ ነው በአንዳንድ ጉዳይ መጥቻ ያለው በሀይሚ ቡራ፣ እንዲሁም አብሪኮ ማለት ነው። አብሪኮ ይቅርታ ጠይቋለኝ። በጣም ይቅርታ፣ ባልጠበቅኩት መንገድ ነው ብሎ እንግዲህ ተጸጽቶ ጠይቋል። ይቅርታ ማደርጉለት ብለዋል። ሀይሚና ቦራ ቦራ እንግዲህ ሰሞኑን ጨዋታ ጨምረዋል። አልተሻለም ማለት ነው እና የትናንቱ ደግሞ እጅግ ይለያል። በጣም ከሚባለው በላይ ብዙዎችን ዘና ያደረገ ነው። እንግዲህ ሀይሚም ብዙ ሰርታለች። ከዚህ በፊት የምታስታውሱት ከሆነ ማለት ነው። ሰላም ሰላም፣ ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛው በያላችሁበት እያልኩኝ ውዴ፣ ላይ ቤተሰቦች እንዴት ናችሁ? ስራ እንዴት ነው? ጾም እንግዲህ ሮመዳን አንድ ሳምንት ቀረው እኛም አምስተኛ ሳምንት ይዘናል ማለት ነው። እግዚአብሔር ይመስገን። እንግዲህ ያው ጾሙን ለመጨረስ ደግሞ እግዚአብሔር ፈቃዱ ይሁን። ትናንትና እንግዲህ ቦራ በሰራው ቪዲዮ ሁላችን ዘና ብለናል። እውነት ለመናገር ትምህርት አለው ብሩክ ዞ የመጣው ትምህርት አለው። አያቶችም እናቶችም የሚያስተላልፉት መልእክት ነው፣ በቀልድ አድርገው ማለት ነው እና ነገር ግን መናገር የምፈልገው ነገር አለ። የምሬን ነው ምላችሁ እዚህ ላይ ብቻ እንድታዳምጡ ይፈልጋለሁ። ሀይሚና ቡራ በሚሰሩት ፕራንክም ሆነ አዝናኝ ቪዲዮ እነሱ ካላቸው ላይፍ ወይም ካላቸው የፍቅር ግንኙነት ጋር ምንም ማገናኘት የለብንም። ማለት ቡራ አሁን ትናንትና የልቡን ተናገረ ብለን ቪዲዮ ሰርተናል። እኔም ብያለሁ ብዙዎቻችሁም ብላችኋል። ይሄን ግን ስንረዳው ወይም ሲተረጎም በትክክለኛው መንገድ የልቡን ተናገረ ማለት አሁን ቡራና ሀይሚ የሆነ ፕራንክ ሲሰሩ ይጨቃጨቃሉ። ያ ማለት ጭቅጭቅ ደግሞ በፍቅር ማለት የፍቅር ነው የጠብ ሳይሆን የፍቅር ነው ለምሳሌ እኛ ኮንዶ ፎቹ ነን በቃ ሁሌ ነው የምንጨቃጨቅ ይላል ብሩክ ማለት ነው እና ትናንት ብሩክ በሙሉ የተናገረው ሀይሚን ይወክላል ማለት አይደለም በቃ መናገር የፈለገው ማስተማር የፈለገው እና ደግሞ እኛን ዘና ለማድረግ ነው የመጣ ለምሳሌ ሀይሚ ባለፈው ጫት እየቃምኩ ነው ብላ ብሩክን እንደዚያ ዘና ፈታ አድርገዋለች እኛንም ጨምሮ ማለት ነው ሁለቴን የሰራችው እንዲሁም በኤፋ ለብሩክም ማለት ነውና ስለዚህ ሃይሚ ጫት እየቃምኩ ነው ብላ ያንን እንደዛ ዘና ስታረገን ሃይሚ ጫት ትቅማለች ማለት አይደለም። ሶ ትናንትና ብሩክ የሰራው የልቡን ተናገረ። በጣም ብዙም ነገርም እየተጨማመረ ስለሆነ እየተባለ ስለሆነ ቡራ የተናገረው ሃይሚን በሙሉ ይወክላል ሳይሆን፣ ወይም ሃይሚ እያደረገችው ነው ሳይሆን፣ በቃ ማለት እኛን ዘና ለማድረግ እና አንዳንድ ነገር ማስተላለፍ የሚፈልገው አለ። ያ ማለት ምንድን ነው? በቃ በቀልድ እና በቁም ነገር ማለት ነው። ስለዚህ በእንደዚህ አይነት ነገር እንረደው በዋናነት በቃ ፕራንክም ይስሩ አዝናኝም ይስሩ የትኛውንም ቪዲዮ ይስሩ ከሀይሚና ከብሩክ የፍቅር ግንኙነት ጋር ማገናኘት የለብንም ማለት ነው ይሄ ነው መታወቅ ያለበት በቃ የምሬን ነው የምላችሁ ለምሳሌ እኔ አሁን የሆነ ነገር እንኳን ብናገር እንድትረዱኝ የምፈልገው ለምሳሌ ሰው ሆኖ መሳሳት የለም ባነጋገሬ የሆነ ያልሆነ ቃል ልናገር እችላለሁ ማለት ነው ግን ለመጠንቀቅ እሞክራለሁ ግን እነሱ ከሚሰሩት ቪዲዮ የትኛውም ቪዲዮ ከነሱ የፍቅር ሁኔታ ጋር እኛ ኦዲየንሶች ማገናኘት የለብንም፣ የብሩክም የሀይሚም ደጋፊዎች ማለት ነው። የመሬን ነው የምላችሁ። እና ስለዚህ ብሩክ ትናንት የተናገረው ትምህርት አለው፣ ቀልና ቁም ነገር አለው። አዝናኝ ነው በቃ ፕራንክ ሲሰሩ ፕራንክ አትስሩ፣ ሶስት ቀን አራት ቀን ሲሰሩ ለምን ትሰራላችሁ? ኦዲየንስ ተጨነቅን ብለን ኡ እንላለን። ሶ እነዚህ ልጆች ምን ይስሩ? በቃ ማለት መስራት አለባቸው። ብሩክ እንዲያውም ይሄን የመሰለ ታይለንት ይሄን የመሰለ የምሬን ነው የምላችሁ ይሄን የመሰለ እኔ ከየት ነው ደብቆቴ ይኖረ። ባለፈው ወደ ዱባይ ሊሄዱ አንድ ቀን ሲቀራቸው የሆነ እብድ መጣ ብሎ እንደዛ የሰሩት ማለት ነው። እና የሚገርም ነው በቃ ማለት እሱ ሀይሚን ለማሳመን እና ከልጁ ጋር አብሮ ሲሰሩት የነበር ከልጁ ጋር ተማከካክረው አይታችሁታል። በጣም ነው ዘና ያደረገን። እና ብሩክ ደግሞ ሰሞኑን የመጨረሻ ብሩክ አለማየሁ አልተሻለም። የምሬን ነው ምላችሁና ጨዋታ ጨምረዋል። በቃ ሞር ማለት ነው። ስለዚህ ምለው ብኖር ይሄ ነው የሚሰሩት፣ ቪዲዮ ሌላ ነው፣ የእነሱ ፍቅር ደግሞ ሌላ ነው። በቃ ፕራይቬት ነው፣ ከዚህ ጋር ማገናኘት የለብንም ማለት ነው። በሚሰሩት ቪዲዮ ብቻ ና አስተያየት እየሰጠን እና አበረታታቸው። የምሬን ነው ምለው፣ ትናንትም ብያለው፣ ሁሌ የምላለው ብሩክም ተናግረዋል። እስኪ አሁን እንደው የኔን ተውትና የብሩክን ቃል በቃ አክብሩ ማለት ነው። ማለት እኔስ በቃ አንድ ትንሽ ቱበር ነኝ፣ አንድ ተራ ሰው ነኝ። ብሩክ ሀይሚሄን ሁለት መቶ ሺ አስገቡልኝ ሸር ላይ ካደርጉ ቪዲዮን እና ሰርፕራይዝ ላደርጋት ላድርጋት ብሏል ማለት ነው። ማርያምን ትናም ብሏል ሰምታችሁታል። ቪዲዮን ሰምታችሁት ከሆነ በጣም ልዩ ነገር አደርግላታለሁ ብሏል። ስለዚህ ሰርፕራይስ ሊያደርጋት ስለሆነ ከሰርፕራይዙን ባለፈ መግባቱም ስላለባት ይገባታል። ግን የሀይሚ ልፋትና የሀይሚ ድካም የምሬን ነው የምላችሁ ከዚህ በላይ እኮ ይገባታል። የምር አሁን እኮ እሷ ሁለት መቶ ሺ መግባት የነበረባት ልጅ ናት። ማለት በቃ በአንዳንድ ጉዳይም ተልተሎ ቪዲዮ ባትሰራም የሆኑ ችግሮች ሲፈጠሩም ሶስት ቀን አራት ቀን በኋላ ስለሆነ የምትሰራው በዛ በዛ ምክንያትም እንደገና ደግሞ ቻናሉም እይታ ስለሌለው፣ ያው አሁን ደህና ነው፣ እየተንቀሳቀሰ ነው። ስለዚህ አሁን ስንት ሺ ይቀራታል? ሁለት መቶ ምናምን ሁለት ሺ ምናምን ነው፣ እንደዛ ይቀራታል ማለት ነው እና መቶ ሰባ ሰባት ገብታለች ኦኬ መቶ ሰማንያ ሺህ ስለዚህ አሁን በቃ ትንሽ ነው የሚቀራት እሱ ይሙላላትና ትደሰት ቦራም ደግሞ ሰርፕራይዝ ያደርጋታል ማለት ነውና ቡራን የቦራን ቀላክ ብራችሁ ቪዲዮዋን በትክክል እዩላት የምር ቪዲዮዋን በትክክል እዩላት ቪዲዮዋ የምትለቀው ቪዲዮ በትክክል ብታዩላት በቀን 1000 ሰብስክራይብ ይጨምራል የምሬ ነው ስለማይ ነው ማለት ነውና ስለዚህ ከልባችሁ ይውላት። መልካምነት በቃ አለ አደለ? እኛ መልካም ከሆነ ለእኛ ደግሞ የበለጠ ፈጣሪ ስለሚያዘጋጅልን እዩላት። እንደዚህ ተጨንቀው ተጠበው ስለሚሆን ቪዲዮ የሚሰሩ ማለት ነው። እስኪ አሁን ቡራ ማለት ነው ትናንትና አሁን እስኪ ቀሚስ ከህዶ ከፉያ ምቶ ነጠላ ምቶ ሀሳቡን አስቡ። ይህ ሁሉ ፍራሶስ እኮ ለማድረግ ጊዜ ራሱ ይጠብቃል። ኢቨን ከቤት ሂዶ ቀሚስ ለማምጣት አስቡት። እነሱ እኮ ካሜራ ምን፣ በጣም ብዙ ነገር አዘጋጅተው ለካሜራማን ምን ብዙ ወጪ ምቆ አለባቸው እና፣ ይሄ ይሄንን በማሰብ ለምሳሌ አሁን እኔ በፎቶ እንደዚህ ነው ምሰራ ማለት፣ በቪዲዮ ወጥቼ እንደዚህ ካሜራ ማናዘጋጅ ሳይሆን እንደዚህ በፎቶ ብቻ አስር ደቂቃ ወይ ስምንት ደቂቃ ነው የሚሰራ። ሶ የኔ በይታይ ችግር የለውም ብዙም አያስከፋኝም። እነሱ ግን በጣም ብዙ ነገር የምሬ ነው ምላችሁ። በጣም ካሜራማን ሰው ጠርተው ተጠራርተው፣ በታክሲ መጥተው፣ ተገናኝተው ብዙ ነገር አድርገው ነው የሚሰሩ። አሁን ትናም ብሩክ ቀሚሳ መቶ፣ ሁሉም ነገር ከፍ የቤት ዶ አስቦበት ነው የሰራው። ይሄ ቪዲዮ ደግሞ ታዲያ ሸር ላይክ፣ እነሱ አብበው ዘና ፈታ ብለው ሲመጡ ለምንድን ነው ቪዲዮቸውን ማይታይ? ይሄንም የሚመልስልኝ ሰው አለ እስኪ መልሱ። አይደለም የምሬን ነው ምላችሁ። አሁን ለምሳሌ ሀይሚ በቡራ የሰራችው ዱባይ ላይ ያከበረችለት ያንን የመሰለ ጀልባ ላይ ያንን የመሰለ ቪዲዮ እኔ በጣም ብዙ ቪው ጠብቄ ነበር። ግን ቡራ ላይም ራሱ ብዙም አልታየም። ያኔ የመሰለ ቪዲዮ ማለት ነው። የምሬን ነው የምላችሁ፣ እሷ ሰርፕራይስ ያደረገችው ዱባይ ላይ ማለት ነው፣ ጀልባ ላይ እና የብዙዎቹ አራት መቶ ሺ ሶስት መቶ ሺ ነው የሚታይላቸው እኔ እንዴት እንደሆነ አላውቅም። ያው እንግዲህ ሀይሚና ቦራ ደግሞ መዋሸት አይችሉም በእውነት ስለሚሰሩ እንደ ሌሎቹ ማስመሰል ስለማይችሉ በቃ ሰውም የሚከተላቸው እንግዲህ እውነቱን አይመስለኝም እና ለዛም ይመስለኝም